ትልቅ ጀብድ ሰራ ዝና ሞገስንና መድብልን አግቶ አስተቃያቸው ተሰሙኛላችሁ እኔ በመድሃኒት ደንዝዤ እናንተ እጅ የምገባ ይመስላችኋል እንዴ እኔን ዝናን እኮ እናንተ በፍጹም አታውቁኝም እኔ ዝና ማለት እጅጉን በጣም ጀግና እና አስተዋይ ወንድ ነኝ ብሎ እፊታቸው ተፋባቸው ማህሌት ማህሌት እዝና እጅ ከምገባ እናንተ ብትገሉኝ ይሻላል። ምክንያቱም ዝና ከገደለኝ በፍጹም መቃብር እንኳ አይኖረኝም። እናንተ ግን ገላችሁኝ፣ እመቃብሬ ላይ አበባ ሁላ እንኳ ልታስቀምጡልኝ ትችላላችሁ። ስለዚህ በፍጹም እኔ በፍጹም ደፍሬ ወደ ዝና ጋር አልሄድም ብላገግም ግግም አለች ምሳሌ ምሳሌ በሚያሳዝን ሁኔታ አሁንም አባቴን አምጡ እያለች ትንንቅ ውስጥ ገባች። ቅድስቴ እባክሽ ከዚህ በኋላ ስለ አባትሽ ነገር አትጠይቂኝ፣ ከፈለግሽም ደግሞ አጎትሽን ጠይቂ እንጂ እኔን አትጠይቅኝ እባክሽ ምሳሌ እያለች ቅድስቴ እምባደም አለቀሰች። ዝም ብላ እያለቀሰች እያለቀሰች ባለበት ሰዓት እሺ ታዩ፣ በቃ ከዚህ በኋላ ላጎቴ እነግረዋለሁኝ። አንቺ ግን ለምንድን ነው የምታለቅሹ? ብላ ምሳሌ ጠየቀቻት። ተይኝ እንጂ ምሳሌ፣ የማይጠየቅ ጥያቄ እየጠየቅሽ ታዳ። ለምንድን ነው የምታለቅሹ ትኛለሽ እንዴ? የማውቀው ነገር የለም ብዬ ሸለ። በቃ ጋሽ እራሱ ሲፈልግ ይደውላል፣ እራሱ ሲፈልግ ይመጣል። ሁሌ አባቴ አባቴ። ቆይ አንቺ አጎትሽ። አቅብጦ አይደል እንደያዘሽ አራበሽ አልጠማሽ ምንድን ነው እንደዚህ ሁሌ አባት አባቴ ማለት። ማህሌት ማህሌትና እንዲሁም ቅድስት እስ በራሳቸው መሰዳደብ ጀመሩ። እኔ ምልሽ ማህሌት፣ ቆይ አንቺ ግን ለምንድን ነው ስድብ ቁርስና ምሳሽ ሆነው ትሰምኛለሽ? አንቺ የማትረቢ አረ፣ አረ፣ አረ ይባልም ነውር ነው እንዴ? በቃ ነገርኩሽ። አሁን ውጭልኝ እልቅስ የምጠጣው ሻይ ብታመጭልኝ ደስ ይለኛል። አያይ ስልብሽን ብጠቂ አይሻልሽም እኔ ምልሽ ከዛ በፊት እስኪ አንድ ጥያቄ ልጠይቅሽ ጠይቂኝ ቆይላ ምንድ ነው ምሳሌን የምትጠያት ማለት በዚህ ልክ ለም መሰለሽ በጣም ነው የምጣላት እሱም ደግሞ ህይወቴን ስላመሰቃቀለችው አረ ተመስገን እንደውም እሷ ታውቂ ከሆነ ብዙ ጊዜ ህይወት ሽናድናልሻለይ አልፎም ደግሞ በፍጹም እሷ ያንቺን እንጀራ አልበላችሁም አንቺ እንጂ የአንችን እንጀራ ይሻግታል እንጂ የትም አይሄድም። አንቺ ግን ህይወትሽን ያበላሸሽው እና እስካሁን ብዙ ነገር ታደርጊ ነበር፣ ተዳረሽም በሰላም እናም ደግሞ ህይወትሽን በሰላም ትመሪ ነበር። እስኪ ተመልከቻ አሁን ያለሽበት ሁኔታ በጣም የሚያሳዝንና ኮ የሚያስገፋ ነው። እሱ ምን አገባሽ? አይመለከትሽም ነው እምልሽ። እንዴ አሁንማ በዛሽው። ሰላም፣ ሰላም ውድና የተከበራችሁ የህያ ቤቴ ቤተሰቦች፣ እንዴ ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን። ሰላም ነ ደና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰገናለሁ። እጅግ አስተማሪውና አጓጌው ምሳሌ ድራማ እንደቀጠለ ይገኛል እና ትልቁን ጀብድ ሰራ። ዝና ከኢፍራታ ጋር ቀርቦ እያለ ባለበት ሰዓት ኢፍራታ ሚሴጅ ደጋግማ ስትጽፍ፣ እኔ ምልሽ፣ ኢፍራታ ቆይ እርጉኛል ልበላ ነው እዘዝ ብለሽኝ። ታዲያ ምንድን ነው እንደዚህ ይህን ያህል መገራፈጥ? ከፍቅረኛዬ ጋር እኮ እያወረም ነው። አረ እባክሽ ይህን ያህል ከፍቅረኛሽ ጋር ኦ፣ እኔ ምልሽ ቆይ ግን ፍቅረኛ አንቺ ከያሽ ለምንድን ነው ያችንስ? እህትሽን ፍቅረኛ እንዴት ትዜ ማታረጊያት እንዴ? ከኔ ራስ እኮ አልወርዳለች ማ ማህሌት ዶዶምት እና ታዲያ ማህሌት ከማህሌት ሌላ እህት አለሽ እንዴ? እህት ካለሽ ነገሪ መችስ የእናንተ ጉድ እኮ አያልቅም። አይ እኔ አላውቅም ብቻ በራሷ ህይወት የምትወስነው እራሷ እንጂ እኔ አይደለሁም። እና ታዲያ እኔ ምን አገባኝ? ነገርኩሽ እኮ አንቺ ፍቅረኛሽን የምትጀነጅኔ ከሆነ ለማንኛውም ግን አሁን መብላት አለብሽ እያሉ ሲበሉ፣ ከዛ ኤፍራታ ሚሴጁን ጻፈችለት። ድም መድብል ስልክ ደወለና አንታገሰ እንዴት ነህ እያለ ሲለው ኦ ደግሞ ምን ልታደርግ ደወልክ? ቆይ ከኔ ጋር ያለህ ግንኙነትና ጭቅጭቅ ምንድነው? አይገባህም እንዴ እኔ ከናንተ ጋር በፍጹም ማውራትም ሆነ መገናኘትም አልፈልግም እያልኩ አይደለም እያለ ሲለው በደንብ አናደደው። ቅጥልም አደረገው። ከዛ ኢፍራታ ሁለቱም ላይ መርዝ ካደረገች በኋላ አጅሬው ዝና ጀግናው ዝና ግን መድኃኒቱን ለኢፍራታ አቅሟት ሄደ። እንዲሁም ሞገስና መድብል ሲመጡ እጅጉን እንደነገጡ ማመን ሁሉ አቃታቸው። አይ አይ ይሄ ሰውዬ እኔ እኮ ነግሬህ ነበር ይሄ ዝሆን የሆነ ሰውዬ በፍጹም ሊታለልልን አይችልም። ነገር ኮኮ የሆነ የሚነግረው ነገር አለመሰለኝ መሰለኝ። ፍጹም ይሄ ሰውዬ ጤነኛ አይደለም ነው የምል። ጤነኛ አይደለም እያለ ሲል ኤፍራታና አፋፍ ሰው ወደ ብሩክ ቤት ይዘዋት ሄዱ። እሷም ደግሞ ለረጅም ሰዓት መንቃትም አልቻለችም። አረባክሽ ኤፍራታ፣ አረባክሽ እስኪተው እልተኛበት የምትለው ነገር እኔ አንድ የማውቀው ነገር ቢኖር እንቺ ብሎ ከዛ በግድ እንዳጎረሰኝ ነው። ከዛ በኋላ ምን እንደተፈጠረ እና የት እንደሄደ የማውቀው ነገር የለኝም ብላ ፍርጥ አደረገችው። እጅጉ እንደነገጠ ታውቃለክ። ተሸንፈናል፣ በቃ ተሸንፈናል ነው ምን። ኧረ ተረጋጋ መድብል። ከዛ ለመድብል ደወለለት እና እንዳታነሳው ሰው አሁን ዝና በእርግጠኝነት እሳት ለብሶ እሳት ጎርሶ ስለሆነ ያለ ያለንበትን ሁኔታ ራሱ ሊያውቅ ይችላል። ማለቴ ቤት ውስጥ ከሆነን ምናልባት በጂቢኤስ ሊያቀን ስለሚችል ምንም እንዳታነሳ ብሎ ሲለው፣ ምንም አላነሳም። መድብል ግን አንድ ሀሳብ አለው። እሱም ደግሞ ከዚህ በኋላ መሞትም ካለበኝ አራቱንም ሰዎች ይዣቸው ገደል ነው የምገባው። እኔ ለመኖር ምንም አይነት ተስፋና ምንም አይነት የምኖርለት ሰው የለም፣ የምኖርለት ሰው የለም በፍጹም። ምን ማለት ነው እሱ ነገርኩ እኮ አንተ። ቢያንስ ሉላ የምትወድህና የምታፈቅህ ሴት አለች፣ ለሷ ስትል ትኖራለህ። እኔ ማን አለኝ ብለህ ነው። የእውነት ብሩኬን አንድ ነገር አድርገውት ከሆነ እነሱ እንግዲህ፣ እኔማ ብሬ መጨረሻ ላይ ራሴን እሰዋለሁ። ከዛ ውጭ ግን በፍጹም አለቃቸውም። እኔ መድብል ማን እንደሆንኩኝ ማንም አያውቅም እያለ እጅጉን በንደት ውስጥ ተናገረ። ሞገስ እባክህ እንደዚህ አትበል። አንተ ገና ብዙ ታስፋለህ። እንዴ ነገርኩህ፣ ከዚህ በኋላ ምንም የለም። አንተ ግን ለማንኛውም ነገር እስከ መጨረሻው እንደምትፋልም ደስ ይለኛል። እናም ተስፋ አለኝ። ግን እራስህን በሚጎዳ መንገድ ሳይሆን እራስህን ጠብቀህ ነው። ቃል ግባልኝ፣ ብሎ ቃሉን ፈጸመለት። ዳጣና እንዲሁም ደግሞ ሉላ፣ ዳጣና ሉላዬ፣ ምን ገራ እየሄዱ ባለበት ሰዓት ቆይ ግን ሞገስ ይህን ያህል ልዕልቴን ጠብቂ፣ ልዕልቴን ጠብቂ እያለ የሚለኝ፣ ጠብቂ፣ ልዕልቴን ጠብቂ እያለ የሚለኝ። እንዴ ምን ማለት ፈልገሽ ነው? ቆይ እኔ የምልሽ ሁሉም ሴት ለባሎቻቸው ልዕልት ናቸው እንዴ? ግን ሉላ ብላ ስትላት፣ አዎ እውነት ለመናገር ያው እንደ ልዕልትም አለ ሌላም አለ። ምን ማለት ነው እሱማ? እንደው እንዳያያዙ ነው ልልሽ የፈለኩት ጸባይ ካለሽ እንዲሁም ደግሞ ባልሽ የማይገላመጥሽ በቃ ሰላም ካለሽ ያኔ ልዕል ትትባያለሽ፣ ካልሆነ ግን ምንም አትባይም። ልክ እንደ ዝና ማለት ነው። በጣም ይገርማል። አረ ዝና ዝና ስትላት ሉላዬ እጅጉን አለቀሰች ቁጭ ብላ። በጣም ይቅርታ፣ እኔኮ ውሽቴን ነው። እንዴ እንዴት እንደዚህ አይነት ነገር ትቀልጃለሽ? ዳጣ እንዴት በነፍሴ ትቀልጃለሽ? ምን ያህል እንደሚያሰቃየኝ እና መከራይን እንደሚያሳየኝ አንቺ ግን ታውቂያለሽ። ሲቀጥል ደግሞ ለመጨረሻ ጊዜ ደብድቤው እንደወጣ ውስጥ ታውቂያለሽ፣ አየሽ ይህ ሁሉ ጉድን የተሸክሜ የምዞረው ለሞገሴ ስል ነው። ምክንያቱም ሞገሴ ጋር ነገ ፀሐይ ወጥቶ አዲስ ሕይወት እንመሰርታለን ብዬ ከዛ ውጭ ግን ምንም ሕይወትና ምንም ተስፋ የለኝም። አንቺ ግን አሁንም ምን ላይ ትቀልጅብኛለሽ ብላ ስትል፣ አረ በጣም ይቅርታ። በቃ አሁን መሄድ የምፈልገው ወደ ቤቴ ነው ብላ ወደ ቤቷ ይዛት እንድትሄድ ጠየቀቻት። ከሄደች በኋላ እኔ የምልሽ ግሉላ ቆይ እኔ የምልሽ ሁሉም ሰው አምሮብሻል አምሮብሻል ይለኛል፣ ግን እኔ አምሮብኛል እንዴ እኔ አላውቅም። አንች ግን በፊትም ህፃን ሆነች ታምሬ ነበር እንዴ? አይ እውነት ለመናገር ህፃን ሆኜ ያን ያህል አላምርም ነበር። አሁን አሁን ነው ውበቴ ጎልቶና የታየው። የእውነትሽ ነው? አዎ የእውነቴን ነው። ጎልቶ ደምቆ አምሮ የታየው አሁን አሁን ነው። ስለዚህ ያው ተመችቶሻል ማለት ነው። ትክክል አንችም ብታፈቅሪና የእውነትን ባል ቢኖርሽ እንደዚህ ያምርብሻል። ምን አረ እንጃ፣ እኔ እንደውም ሰሞኑን አምሮብሻል አምሮብሻል ሲሉኝ እንደኔ ሰው የሌለኝን ውበት ከየት አምጥቼ ብዬ በራሴ ሳኮኝ፣ አራት ሳቂ ዳታ። አንቺም እኮ በጣም ቆንጆ ነሽ። የሰው ልጅ ከበላ ከጠጣ፣ ከለበሰ፣ ውስጡ ሰላም ከሆነ ልዕልት፣ ከዛም በላይ ቆንጆ ይሆናል ብላ ስትላት፣ እኔ እንጃ ግን ሞገስ አንድ ነገር ብሎኝ ነበር። ምን አለሽ? ማለቴ የሆነ ልጅ ቆንጆ ልጅ አለ እና እሱን ሳትወደው አቀርም ብሎ ምን ማለቴ? ናታን ወይ አየሽ፣ ተዋረርች። በቃ ልብሽ ውስጥ ያለው እሱ ነው ማለት ነው። አረ እንደዛ አይደለም። እናታ ደንድ ምንድነው ማለቴ? እኔ ልጁ አሪፍ ልጅ ነው፣ ነገር ግን እሱ ደግሞ ያው ባይወዳትም እንኳ አቪ የምትባል ያው እህቴ በያት። ግን ወይ ወይ ወይ የኔ እህትማ አይደለችም። በጣም መርዝናት ክፉ ናት። ግን እሷ ተወደዋለች፣ እሱ ደግሞ አይወዳትም። ታዲያ ካልወደዳት አንቺን ነው የሚወደው ማለት ነው። አረ እኔ እሱን አላውቅም። አሁን ላይ አላማና ቅዴ አንድና አንድ እናቴን ፈልጎ ማገኘት ነው ታውቂያለሽ። እሺ በምን ገራይ ሲሄዱ እንዲሁም ምትዬን ሳይ ሰላምዬንማ ሳይ እናቴ እናቴ ሁላ ነው የምትመስለኝ። ውይ አይዞሽ በቃ ታገኛታለች። ተስፋ እንዳቆርጭ ልክ ነች። አባቴንስ ተስፋ ባለመቁረጥ አይቴ ላገኘሁት እናቴንም አግኝቼ ጥያቄ ሁሉ ሁሉ እንደሚመለስልኝ ተስፋ አደርጋለሁኝ ሉላ አለቻት። አረ ችግር የለውም ሁሉንም ከሞገስ ጋር ሆናችሁ ትፈልጓታላችሁ። እናትሽም ከሆነ ልጅ የት ናት እያለች እየፈለገችሽ ይሆናል። አላውቅም መድብልና ዝና ተቀጣጠሩ። እኔም ምልክ ብቻ ግን ሰው ቀጥረህ ሰው ይዘህ እየመጣ ከሆነ እመነኝ በጣም ትሸነፋለህ ብሎ አለው። አይ እኔ ማንንም ይዤ አልመጣሁም። እኔ እኮ እንዳንተ ፈሪ አይደለሁ። ዛሬ እንደምንም ብለን አንድ መረጃ ማገኘት አለብን፣ አለው መድብል። ልክ ነህ ማንኛውንም የሚያስከፍል የሕይወትነት መስዋዕትነት እንኳ ቢሆን እኔ ለብሩክ ለወንድሜና ለሉላ ስል ነጻነታቸውን ለማውጭ ስል የእውነቴን ነው የምልህ ሁሉንም ነገር አደርጋለሁ መድብል ሲለው፣ መድብል ተው እንደዛ አይባልም። መክፈልም ካለብኝ የምከፍለው እኔ እንጂ አንተ አይደለህም። ምን ማለት ነው? አንተ እኮ የምትወድስ ሴት አለች፣ ነገ ልጆ ልጄ ቁም ነገር ምናምን በጣም ብዙ ነገር ብቻ ጉዞ አታስወራኝ። እኔ ግን የምኖርለት ሰው ስለሌለ እመነኝ፣ የወንድሜን በቀል ተበቅዬ እኔ ራሴን እሰዋለሁ እንጂ በፍጹም በፍጹም ወንድሜንማ እማል ላይ በፍጹም አልተወውም ብሎ አለ። እሺ ችግር የለውም በቃ፣ ለማንኛውም ዝና እየመጣ ነው አለ። ዝና፣ ሞገስ እንዲሁም መድብል ፊት ለፊት ተቀጣጠሙ። ምንድን ነው ችግርህ? ቆይ አንተ ብሩክን የደበክበትን ቦታ ለምን አትናገርም? ብለው ሲጠይቁት ማን ነው ብሩክ? ማንስ ነው የደበቀው? እናንተ ሰው አብዳችኋል እንዴ? ይልቁንስ እናንተ ያችን ማህሌትን እንድትለቁልኝ እፈልጋለሁኝ ብሎ አለ። ስለምን ማህሌት ነው? እኛም ስለ ማህሌት አናውቅም። ምክንያቱም አንድና አንድ፣ አሁን ወደ ፖሊስ አስይዘን ከምንወስድ፣ ይሄ አንድ ነገር ማለት አለብህ። ዝና ፖሊስ ስለሚፈራ እያወክ፣ የእውነት ብሩክን እያወክ ደብቀህን ከሆነ እመነኝ ለሰረሃው ወንጀል በሙሉ ትጠየቃለህ፣ ፖሊስ ጣቢያ ብለው አሉት። ዝና እሺ እሺ፣ እናገራለሁ ግን ተረጋጉ አለ። በቀጣይ ብሩክ ይገኛል።